ቤት ተጨጋጭቀሽ የመጣሽ ሴት እጅሽ ከፍ እንደ ጸለይሽ ነይ። ለማንም ለመናገር አትፈልጉም፣ ውስጣችሁ እየቆሰለ ውስጣችሁ እጅግ ቆስሎ ማለት ነው። አንዴ ትቀራለች። የምትጨጋጭቀው ከባለቤትሽ ጋር ነው ማለት ብዙ ነገር ለማረግ እየፈለግሽ ማረግ አልቻልሽም፣ መተንፈስ መናገር አልቻልሽም። ሀሳብሽን እሱ አይቀበልም። እሱ በአንቺ ላይ ዲክታቴር ስለሆነ ለአንቺ ከብዶሻል፣ ግን ለአምላክ ሰተሻል። ለጌታ አጨብጭቦ ጌታ ይባረክ አሜን። እኔ አሁን ስመጣ ነው፣ እኔ አባቴ ጋ ነው ምኖረው እና በጌታ ሆኖ ነበር ጌታን ተቀብሎ፣ አሁን ደግሞ ትቶ ትንሽ እየጠጣ መምጣት ጀመረ። አሁን ቸርች ሄዳለሁ ብዬ ወደዚህ ልመጣ ስል በቃ ልጄን ዝም ብሎ ይረግማታል፣ በቃ ይሳደባል። ምን ይላል? ከዛ ለምን እንደዚህ ትራገማለህ? አንተ ወደ ጌታ መመለስ አለብህ፣ መጠጥም እየጠጣህ እንደዚህ ብዬ ስለው በቃ ነገጠዋል። ልብሳችሁ ለቃቅማችሁ ውጡ ብሎ ሲለኝ እንደውም እኔ ቸርታል ቀርብ በቃ ብዬ፣ አንቺ ግን መልስ ምንም እንዳትናገሪ ዝም ብለሽ ጻፊ የቤት ስራ አለ ብላ የጻፈች አሁን

ፊቱን ቀየርኩት፣ ንግግርን ቀየርኩት፣ አስተሳሰቡን ቀየርኩት። መልካም ንግግር እንድናገር አድርኩት። ተመለሰሽ ነው ይበላት። ተፈጸመ። እሺማ፣ እግዚአብሔር ይባረክ። አሜን። ደርሶ ህፃኗ ትንሽ ህጻኗ ታማ ነበረች። በዛኛው ሳምንት ማለት እሺ ወር ሆኗል። እንኳን እሷ እየታመመች ጋጣር መስቀል ይዤርኩን ሁለት ልጆች ነበሩ። ከዛ ሲመጣ ወባ ነበረ እዛ ሀገር ላይ ከዛ ወባ አንዱ ታላቁ ወባ ይዞ ሐኪም ቤት ከዛ ወባ ይዞ ሐኪም ቤት አሳከመ። ይቺ ደግሞ ይዛኗ እዚህ ነች ያለችው። ከዛ በጣም ታመመች። እሷም አኪም ቤት ይዞ ታመ። ከዛ ሁለም በቃ ከቀጠሪ እንደመጣ ጭቅጭቅ ነው። ሁም አንቺ ቀጠሪ ወስደሽ ልጆቹ ቡዳ አስብለሽ እንደዚህ መጣሽ ብሎ ሁለ በቃ ልጆቹ ታሉ አለች። ቡዳ ልጆች ከዛ ከዛ ያኛው ሐኪም ቤቱ ወዶው ወባ ብሎ ዳኔ ሆነ። ሁለም እቺ ደግሞ ታምማለች በዛኛው ኮንፈራንስ ላይ

እ ኩ ስልየእስራኤል ስከፈት፣ እኛ ያየ ነበረ እሱ መጀመሪያ በጌታ ነበረ። አሁን ይጠጣል፣ ጫት ይቅማል። እሺ፣ በቃ ማይ ሆነ ጉድ የለም። ከዛ ሁሌም ጸልያል። ከዛ ሁሌም እሱ ታሞ ይመጣል። አሜን፣ አሜን። ታሞ ነው የሚመጣ። አሜን። እየሱስ ጌታ ነው። ይመጣል። አሜን፣ አሜን። ታሞ ወደ ጌታ ይመጣል። እሺ፣ አሜን፣ አሜን። ከዛ እኔም የሚታመመው ለእግዚአብሔር ክብር። እኔ እንኳን መጀመሪያ ኦርቶዶክስ ነበርኩ። አንቺ ኦርቶዶክስ ብታምኝ ችግር የለም፣ መልካም ነው። እሺ፣ እንደዚህ የሚሆነው ብዬሽ ሁሌም ያለቀስኩ። ሁሌም ጭንቀት ነው፣ ሁሌም ስድብ ነው። ቤት ገብቶ ሰላም ነው። ከዚህ በኋላ በአንቺ ቤት ሰላም ሆነ። አሜን። ይኸው ትልቁ ነገር ኦርቶዶክስ ጴንጤ መሆን አይደለም፣ ጌታን ማመን ነው። እሺ፣ ለጌታ መገዛት ነው። እውነት ነው።